ሳሩን እየጎዳው ያለው የዝሆኖች ግብግብ ከአሜሪካ እስከ ዩክሬን ራስ አልጠፋ ያለችው ቻይና የዘመናችን የዓለም ጦርነት ሲሉት የጠሩት በሁለቱ ተገዳዳሪና ልዕለ ኃያል መካከል የተጀመረው የኢኮኖሚ ጦርነት እጅግ አደገኛ በሆነ መንገድ ተባብሶ ቀጥሏል። በዚህ ውስጥ ተቀርጥፈው የሚበሉት በዝሆኖች ግብግብ ውስጥ የሚረገጡ ሳሮች ናቸው። በተለይ ደግሞ አፍሪካ የዚህ መራራ ጦርነት አስከፊ ጅራፍ መቅመሷ የማይቀር ነው የሚሉ ኢኮኖሚስቶች ተበራክቷል። አሁን ዓለምን እየዘወረች ያለች በጠባብ አይኖች ነገር ግን ዓለምን አስፍተው በሚመለከቱ ድንቅ መሪዎች እየተመራች ያለች አንዲት ሀገር ከአሜሪካ ፊት ቆማ መንገዷን ዘግታባታለች። አለም ጉድ እያሰማችን ነው። ያቺ ዝምተኛዋ ገዳይ የሚሏት ቻይና፣ አንዳንዴም ታምረኛዋ ሀገር ሲሉ የሚያሞካሿት ቻይና ከአሜሪካ እስከ ዩክሬን እጆቿን ዘርግታለች። ይህ አዲስ ትርምስ ይፈጥራል እየተባለ ነው። ወድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ መረጃው እናሻግራችሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ በአንድ ወገን ታሪፍ ለመጣል ያሳወቁት ማስታወቂያ በዓለም አቀፍ ገበያዎች ላይ ሁከትን ፈጥሯል። ቻይና በአሜሪካ ምርቶች ላይ የ84 በመቶ ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ ሰጠች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረቡዕ መጋቢት 4 2017 ዓ ም ይፋ ያደረጉት የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ አድርጋለች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ ባስፈራሩት መሰረት በቻይና ላይ ታሪፍን እጥፍ በማድረግ ወደ 104 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት እየተጋጋለ ሄዶ የኢኮኖሚ ድቀት ያስከትላል የሚል ስጋት እየፈጠረ መሆኑ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር ሀገሪቱ የትራምፕን ታሪፍ በመቃወም እስከ መጨረሻ ለመዋጋት መገደዷንና ዋይት ሃውስ የጉልበተኛ አካሄድ መርጧል ሲልም ከሷል። የሁለቱ ሀገራት እጅ ረጅም መሆኑንና አሁን እየተካረረ የመጣው የሁለቱ የኢኮኖሚ ፍጥጫ የዓለምን ኢኮኖሚ ከማዳከም ባለፈ እየተባበሰ የመጣውን የዓለም የሰላም እጦት እንዳያባብስ ተሰግቷል። ያ ውስጥ በአሜሪካ የሚመራ የንግድ ጦርነት ስጋት እየጠነከሩ የክልል ብሎኮች እንዲፈጠሩ አበረታቷል፣ በተለይም በምስራቅ ኤዚያ ኢኮኖሚዎች መካከል። እነዚህ አገሮች ወደ ውስጥ ሲዞሩ በአሜሪካ ላይ የሚያስከትሉት የረጅም ጊዜ እንድምታዎች አስከፊ ናቸው። የቀድሞ አጋሮች አሁን አሜሪካን የሚያገለግሉ አዳዲስ አውታር መረቦችን እየገነቡ ሲሆን፣ ይህም በዓለም ንግድ ውስጥ የረጅም ጊዜ የበላይነቱን ይፈታተናል። አንዳንዶች ቀድሞውንም በአሜሪካ ታሪፍ ሌላ ነገር በመዘየድ ተስፋ ማየት ጀምረዋል። ሞሮኮ፣ ግብጽ፣ ቱርክ እና ሲንጋፖር ሁሉም ከአሜሪካ ጋር የንግድ ጉድለት ያለባቸው እንደ ባንግላዴሽና ቬትናም ያሉ በሁለቱም ትልቅ ትርፍ የሚያገኙና በትራምፕ በጣም የተጠቁ ሀገራት ላይ እድል ሊያገኙ ይችላሉ። ህንድ አዳዲስ የጨርቃጨርቅ መንገዶችን እየዳሰሰች ነው። የትራምፕ የታሪፍ ጦርነት ወዴት ያመራ ይሆን የሚል ጥያቄ እየተነሳ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉ በኋላ በተለይም ከቻይና ጋር ተፋጧል። ትራምፕ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባው በላይ ትርፍ ጥሏል ብለው እንደ እንደሚያምኑና ይህንን የሚያስተካክል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስተዋወቁት። ኢኮኖሚስቶችንና ዓለም አቀፍ መሪዎችም በአንድነት የሚያሳስባቸው ፈጣን ጥያቄ ቀላል ሆኖም ግን ለመረዳት የሚያስቸግር ነው። የትራምፕ ጠንካራ የታሪፍ ስትራቴጂክ ይሳካ ይሆን? ቢሳካ በምን ዋጋ? አንድ ጊዜ የዓለም ኢኮኖሚ መስፋፋት ሞተር የነበረችው አሜሪካ አሁን የዓለም ኢኮኖሚ መቀዛቀዝ በማነሳሳት ተከሳለች። አስተዳደሩ የአጭር ጊዜ እቅድ ሳይኖረው የዓለምን የንግድ አለመመጣጠን ዳግም ለማስተካከል ሲሞክር ምክር ኢኮኖሚስቶችና ተንታኞች ስጋታቸውን በጋራ ገልጿል። አሜሪካ የንግድ ጉለቷን በተመለከተ ትክክለኛ ቅሬታ ቢኖራትም ይህ የታሪፍ ስትራቴጂ አፈጻጸም የተዘበራረቀ ምላሽ ሰጪና ራሱን የሚያጠፋ ሊሆን የሚችል ይመስላል። በዚህ ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ ወደ 125 ከፍ አድርገዋለች። ቻይና ከዚህ በተጨማሪ 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር የተያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና የመገበያ ገንዘብ የሆነው ዩዋን የመግዛት አቅምን ከዶላር አንጻር በማዳከም ምርቶቿን ይበልጥ በገበያው ተወዳዳሪ እንዲሆኑም እየሰራች ነው። እንደ አማራጭም የቻይና የመገበያ ገንዘብ የሆነውን ዩዋን የመግዛት አቅምን ከዶላር አንጻር በማዳከም ምርቶቿን ይበልጥ በገበያው ተወዳዳሪ እንዲሆኑ እየሰራች ነው። ለምሳሌ አሜሪካ በቻይና ላይ የምትጥለው ታሪፍ የቻይና ምርቶች የሚያስወድዱት ከሆነ የዩዋን መዳከም ምርቶቹን ርካሽ ያደርጋቸዋል። የዓለም ንግድ ድርጅት ይህ በዚህ ከቀጠለ የአሜሪካ ቻይና ንግድ እስከ 80% ሊቀንስ እንደሚችል አስጠንቅቋል። በትራምፕ በባለፈው ሳምንት ውሳኔያቸው ከሁሉም ሀገራት በሚገቡ ምርቶች ላይ ዝቅተኛ መነሻ የሆነው የ10 በመቶ ታክስ እንደሚጣል አስታውቀዋል። ዋይት ሐውስ የለየላቸው አጥፊዎች ብሎ በፈረጃቸውና ፕሬዚዳንቱ ፍትሐዊ ባልሆነ የንግድ ተግባር ላይ ተሰማርተዋል ብለው በለዩቸው ሀገራት ላይ የተጣለው ቀረጥ ከፍተኛ ነው። በዚህ ዝርዝር ውስጥ ከተካተቱት መካከል 27 የአውሮፓ ሕብረት አባል ሀገራት ቪየትናም እና ደቡብ አፍሪካ የሚገኙበት ሲሆን እነዚህ ሀገራት ከ11 በመቶ እስከ 100 በመቶ የሚደርስ ቀረጥ ተጥሎባቸዋል። ይህንን የትራምፕ ውሳኔ ተከትሎ ባለፈው ሳምንት የገበያ ቀውስ ተከስቷል። በዓለም ዙሪያ በትሪሊዮኖች የሚቆጠር የገንዘብ ኪሳራ ባስከተለ ሁኔታ ብዙ ሰዎች የነበራቸውን አክሲዮኖች ሽጠዋል። በርካታ አሜሪካውያን የሸቀጦች ዋጋ ይኖራል የሚል ፍራቻ ውስጥ ሲገቡ፣ ተንታኞች ደግሞ የኢኮኖሚ ኢኮኖሚ ውድቀት ሊያጋጥም የሚችልበት እድል እየጨመረ መሆኑን እየተናገሩ ነው። ትራምፕ ትናንት ረቡዕ ከቻይና ውጭ ባሉ ሀገራት ላይ የተጣለው ከፍተኛ ቀረጥ እንዳገዱ ይፋ ከማድረጋቸው አስቀድሞ ከካቲት ወዲህ ከፍተኛ በሆነ ደረጃ በአሜሪካ መንግስት የዕዳ ወለድ ላይ ጭማሪ ታይቷል። በዚህ በኩል ደግሞ ዘለንስኪ በዩክሬን ውስጥ 155 ቻይናውያን ለሩሲያ ጦር እየተዋጉ ነው ሲሉ የዓለምን ጆሮ ጭው ያደረገ መረጃ አውጥተዋል። ቻይና የሩሲያ ጥብቅ ወዳጅ መሆኗ ቢታወቅም በዚህ ልክ በዩክሬን ጦርነት ውስጥ ተዘፍቃ ትገኛለች ብሎ የጠበቀ ማንም አልነበረም። ምክንያቱ ቻይና በተደጋጋሚ ጦርነት መቆም አለበት የሚል አቋም ስታራመድ ነበር የቆየችው። አሁን ግን የቻይና ወታደሮች በዩክሬን ጦርነት ውስጥ ተሳታፊ መሆናቸውን የተጋለጠው። በእርግጥ ከዩክሬን ጀርባ ያልተሰለፈ የአውሮፓ ጦር አለ ማለት ያስቸግራል። ጦርነቱ ከጀመረበት ጊዜ አንስቶ ከዘመናዊ ጅምላ ጨራሽ መሳሪያዎች አንስቶ እስከ ክላሽ የደረሱ መሳሪያ ድጋፎችን ለዩክሬን ሲሰጡ ነበር። ከዚያም አለፍ ብለው ቅጥረኛ ተዋጊዎችን ሲልኩ ነበር። አሁን ታዲያ የቻይና ወታደሮች በዩክሬን ምድር መገኘታቸው ሲሰማ ጩኸቱ በርክቷል። እነሱ ለዩክሬን ተደርበው ተደርጎ ሲዋጉ ልክ ነው። እነሱ በሚሰጧት ሚሳይሎች ሩሲያ ጥቃት ሲደርስባት ለእነሱ የእውነተኛ ፍትህ ምላሽ ተደርጎ ነው የሚቆጠረው። ሩሲያን የሚደግፍ ሀገር ሲገኝ ግን ወንጀለኛ ነው፣ ጦርነትን የሚያስፋፋ ለብዙዎች እልቂት ምክንያት የሆነ በሚል ክስ ያቀርቡባታል። አሁን ቻይና በሩሲያ ምድር መከሰቷ ነገሮችን ውስብስብ አድርጓቸዋል። ከአሜሪካ እስከ አውሮፓ ሀገራት ድረስ በቻይና ላይ አምጸዋል። እንዴት የቻይና ወታደሮች በዩክሬን ጦርነት ውስጥ ተገኙ የሚል ጥያቄም እየተነሳ ነው። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ በዩክሬን ቢያንስ 155 የቻይና ዜጎች ከሩሲያ ጦር ጎን ተሰልፈው እየተዋጉ ነው ብለዋል። የፕሬዚዳንቱ የአስተያየት የተሰማው በዚህ ሳምንት መጀመሪያ ላይ ሁለት ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። የቻይና ለሩሲያ የሰው ኃይል ትሰጣለች የሚለው የኬቭ ይፋዊ ውንጀላ ለመጀመሪያ ጊዜ እየተሰማ ነው። ረቡዕ ዕለት ፕሬዚዳንቱ ለጋዜጠኞች በሰጡት መግለጫ መንግስታቸው በሰበሰበው መረጃ በግጭት ውስጥ የተሳተፉ እጅግ በርካታ የቻይና ዜጎች አሉ በማለት በድጋሚ ተናግረዋል። ቻይና ቀደም ሲል በርካታ ዜጎቿ ለሩሲያ እየተዋጉ ነው የሚለው ወንጀላ በእውነታ ላይ ያልተመሰረተ በማለት ውድቅ አድርጋ ነበር። ቤጂንግ እስካሁን ድረስ ከዜሌንስኪ ለቀረበባት ወንጀላ ምላሽ አልሰጠችም። ረቡዕ ዕለት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ከዩክሬን ጋር ያለውን መረጃ እያጣራ ነው ያሉ ሲሆን የቻይና ወታደሮች በግላቸው ተሳትፈው ሊሆን እንደሚችል ጠቁመዋል። ሊንጂያን እንዳሉት የቻይና መንግስት ሁል ጊዜ የቻይናን ዜጎች የትጥቅ ግጭት ካለበት አካባቢ እንዲርቁ፣ በየትኛውም አይነት የትጥቅ ግጭት ውስጥ እንዳይሳተፉና በተለይም በማንኛውም አካል ወታደራዊ እንቅስቃሴ ውስጥ ውስጥ እንዳይሳተፉ የሚናገር መሆኑን አጽንኦት መስጠት እፈልጋለሁ ብለዋል። እንደ ዘሌንስኪ ገለጻ ከሆነ አዲስ ምልምሎች ወደ ዩክሬን ከመላካቸው በፊት በሞስኮ ስልጠና እንዲሁም የጉዞ ሰነዶችና ክፍያ ይወስዳሉ። በዚህ ሳምንት መጀመሪያ ላይ የዩክሬን ጦር በአገሪቱ ምስራቃዊ ዶኔትስክ ግዛት ስድስት ወታደሮች ጋር ውጊያ ገጥሞ ሁለት መማረካቸው ተነግሯል። ሩሲያ በጉዳዩ ላይ አስተያየት ከመስጠት ተቆጥባለች። የዩክሬን መሪ ሩሲያ በዚህ በአውሮፓ ጦርነት ውስጥ ከሌሎች ሀገራት ጋር በቀጥታም ሆነ በተዘዋዋሪ በመሆን ቻይና መሳተፏ ፑቲን ጦርነቱን ከማስቆም ይልቅ ሌላ ነገር ለማድረግ እንዳሰቡ ግልጽ ማሳያ ነው ብሏል። አሜሪካ ይህንን መረጃ የሚረብሽ ስትል ገልጻለች። ዩክሬን ከዚህ ቀደም ቻይናን ገለልተኛ መሆኗን እንድትገልጽ ስትጠይቅ ነበር። ዜለንስኪ ቀደም ሲል ቤጂንግ ለሩሲያ የጦር መሳሪያ አካል የሆኑ ቁሳቁሶችን ታቀርባለች በማለት አገሪቱ ወጥነት ያለው አቋም እንድትይዝ ጥሪ አቅርበው ነበር። አሜሪካ በበኩላ ቻይና ሩሲያ ጥይቶችን፣ የጦር ሜዳ ተሽከርካሪዎችንና ሚሳይሎችን እንድታመርት ትረዳለች ስትል ትከሳለች። ቤጂንግና ሞስኮ በፖለቲካ እና በኢኮኖሚ የቅርብ አጋሮች ቢሆኑም ቻይና በግጭቱ ውስጥ ራሷን እንደ ገለልተኛ አካል ለማሳየት ትሞክራለች። ለሩሲያ ሲዋጉ የተያዙት ቻይናውያን የተሰማው ዩክሬን የተጎዱ የሰሜን ኮሪያ ወታደሮችን በሩሲያ ክርስክ ግዛት መያዟን መግለጿ ተከትሎ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በ2022 ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጁት። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታ የተጠቀሳችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ